ከዚህ በታች የተሰጡት ቁጥሮች ለዘጠኝ ይካፈላሉን? በቃ የዘጠኝ ደግሞ የምናውቀው በምንድን ነው? ዲጂቶቹን በመደመር ነው። ይሄ 9 ሲደመር 0 ሲደመር 9 18 ነው። 18 ደግሞ ለዘጠኝ ያለቀር ይካፈላል፣ ያስ ይካፈላል። ይሄን ደግሞ እዚህ ጋር ሁለቱ 7 7 እና 8 15 15 እና 6 21 21 ደግሞ ለዘጠኝ አይካፈልም። ስለዚህ ስድስት ሀያ ሁለት ሀያ ሁለት ላይ አምስት ሀያ ሰባት ሀያ ሰባት ደግሞ ለዘጠኝ ያለቀሪ ይካፈላል። ስለዚህ ይሄ ቁጥር ለዘጠኝ ያለቀሪ ይካፈላል። እንደዛ እያለን አሁን ይሄንን እነኝን ሁለቱ ስናጠፋ አስር አስርና ይሄንን ደግሞ ስናጠፋ እነኝን ሁለቱ አስር ስለዚህ ሀያ አመጣለን። ይሄ ደግሞ ሁለቱ አስር ሰላሳ ሰላሳ ሶስት ሰላሳ ሶስት ለዘጠኝ ያለቀሪ አይካፈልም አይደለ ስለዚህ ይሄ ቁጥር ለዘጠኝ አይካፈልም እንላለን። ከዚህ በታች የተሰጡት ቁጥሮች ለአስር ይካፈላሉ። እና ለአስር ደግሞ የምናረጋግጠው መጨረሻው ዜሮ ከሆነ ብቻ ነው። ስለዚህ ሁለቱ ቁጥሮች ብቻ ናቸው ማለት ነው ለአስር የሚካፈሉት። ይሄ ደግሞ የቃላት ፕሮብሌም ይባላል። ምን ይላል እስቲ፣ የኦሮሚያ ልማት ማህበር ልዩ አዳሪ ትምህርት ቤት በሆነ አመት ውስጥ የዘጠነኛ ክፍል ተማሪዎች ብዛት ሦስት መቶ ሰማኒያ አራት ነበር እንበላለን። ሐሳብ ነው እንግዲህ የተማሪዎቹ ብዛት እኩል በሆነ ስድስት ረድፍ መሰለፍ ይችላሉን? ይላል አሁን እነኚህ ተማሪዎች እንግዲህ ጠዋት ክፍል ከመጀመራቸው ከመግባታቸው በፊት በእኩል ስድስት ረድፍ እንደዚህ መሰለፍ ይችላሉን? ነ ይህ ማለት ነው ማለት ነው ይህ ቁጥር ለስድስት ያለ ቀሪ ይካፈላሉ ይካፈላል ወይ እያለን ነው። አጣሙ እኮ ነው እየጠየቀን ያለ ይህ ቁጥር ለስድስት ያለቀር ቀሪ ይካፈላል። ከዚህ በፊት እኮ ይህን ጥያቄ ተጠይቀናል። ግን ይህን ወደ ቃል ፕሮብሌም ቀይሮት በቃ እኛ መርምረን እንድንረዳ አደረገን ማለት ነው። ስለዚህ ሌላ ጠይቁ ይሄ ለስድስት ያለ ቀሪ ይካፈላል ወይ ነው ማለት ተማሪዎች እንደዚህ በረድፍ ቢሰለፉ የስድስቱም ረድፍ እኩል ከሆነ ምንም ትናይድም ቀር የለውም እንላለን ማለት ነው። እንዴት ነው የምናረጋግጠው? ሶስት መቶ አሁን ሶስት መቶ ሰማኒያ አራት ለስድስት ያለ ቀሪ ይካፈላል አይካፈልም የሚለውን ደግሞ ለሁለትና ለሶስት ነው አይደል የምናረጋግጠው ለሁለት ይካፈላል መጨረሻው ተጋማሽ ስለሆነ ለሶስት እንረጋግጣ ለሶስት ደግሞ ሶስት ሲደመር ስምንት ስንት ነው? 11 11 ላይ ደግሞ 6 4 15 የድምሩ የዲጂቶቹ ድምር 15 ስለሆነ 15 ደግሞ ያለቀሪ ለሶስት ስለሚካፈል አዎ በስድ ይህ ቁጥር ለስድስት ያለቀሪ ይካፈላል። ስለዚህ ተማሪዎቹ በስድስት ረድፍ መሰለፍ ይችላሉ። ለምን ይላል። አሁን እኮ እዚህ ጋር ጥያቄዋ። አዎ ከዛስ መልሳችሁ ታስቀምጣላችሁ። ይህ ቁጥር ለስድስት ሲካፈል ቀሬ የለውም ለሁለትና ለሶስት ያለ ቀሪ ስለሚካፈል። እሺ ለላይ ደግሞ ለ9 በ9 ረድፍስ ይሆናል። አሁን ዘጠኝ ረድፍ ደግሞ ማለት ይሄንን ቁጥር ሶስት መቶ ሰማንያ አራትን ለዘጠኝ ስናካፈል ቀሪ አለው ወይ ነው። ዲጂቶቹ ሲደመሩ ቅድም ቀደም ደመረናል 15 ነው። 15 ደግሞ ለ9 መካፈል አይችልም። ስለዚህ ይሄ ይካፈላል፣ ይሄ ይካፈላል። ለሶስት ደግሞ መስራት የለብንም ሰርተናላ። ለአምስት ደግሞ ይካፈላል አይካፈልም? ይሄ አይካፈልም ብለናል። ለአምስት ይካፈላል አይካፈልም? ምክንያቱም አንድ ቤት ዲጂቱ ስንት ነው? አምስት ወይ ዜሮ ነው አይደል? መሆን ያለበት ይሄ ደግሞ አራት ስለሆነ መጨረሻው አይሆንም ማለት ነው እ ይሄኛው ደግሞ አንድ የአንደኛ የአንደኛ ደረጃ ትምህርት ቤት አዳራሽ ይላል። ይህ ሆል ስንት መቀመጫ አለው? ዘጠኝ መቶ አርባ ስምንት መቀመጫዎች አሉት። ከተማሪ ወላጆች ጋር ውይይት ለማድረግ ቢፈለግ ሁሉንም መቀመጫዎች እኩል በሆነ ስድስት ረድፍ ማስቀመጥ ይቻላል። ይህ ማለት ቁጥር ለስድስት ያለቀሪ ይካፈላል እያለ ነው። አራት ዘጠኝ አርባ ስምንት ለስድስት ያለቀሪ ይካፈላል አይካፈልም ነው ነው የቃላት ፕሮብሌም ስለሆነ እንደዚህ መፍራት የለባችሁም በቃ ይሄንን ነው የሚመስለው ብዙ ደግሞ ጥያቄዎችን አብረን ስለምናየ መፍራት የለባችሁ ይሄ ቁጥር ለሁለት እና ለሶስት ይካፈላል ለሁለት ይካፈላል ለምን መጨረሻው የአንድ ቤት ዲጂቱ ስምንት ስለሆነ ተጋማሽ ስለሆነ ለሶስት እናረጋግጣ ለሶስት ደግሞ ዘጠኝ ሲደመር አራት ሲደመር 8 አይደለ ይሄ 13 ነው 13 ላይ ደግሞ 8 ስንት ነው ሀያ አንድ ሀያ አንድ ለሶስት ያለቀር ይካፈላል አዎ እለ 21 ለ3 ያለ ቀሪ ይካፈላል ስለዚህ ስንት ነው ሰባት ነው ስለዚህ ለሁለትም ለሶስትም ስለተካፈለ በስድስት ረድፍ አዎ ይቻላል ፈታ ብለው ነው የሚቀመጡት እንደውም ለምን አለ ለምን ካለ አሁን ችግር አለ ለምን ካለ 9 48 ለስድስት ያለ ያለቀሪ ስለሚካፈል መልሶ ቀጣይ ደግሞ እዚህ ጋር ምንድን ነው የሚለው፣ ይሄኛውን ጥያቄ ደግሞ እኔ ይሄ ቁጥር ይላል 6 አሁን እዚህ ጋር ስድስት ሺህ ሁለት መቶ ሃምሳ አንድ ወይ ስልሳ አንድ ወይ በቃ አይታወቅም የሆነ ቁጥር ማለት ነው። መሃል ላይ ያለው ይሄ ቁጥር እዚህ ጋር ያለቀሪ ለሶስት የሚካፈል ከሆነ በጎደለው ቦታ መግባት የሚችሉት ዲጂቶች ስንዝርዝር ይላል። አሁን ለሶስት ያለ ምንም መጨናነቅ የለብንም። ወደ ወደ መጀመሪያው ደንብ ወደ ተሰጠን ደንብ ነው የምንሄደው። ይሄ ማለት ስድስት ሲደመር ሦስት ስድስት ሲደመር ሁለት ነው የምናደርገው። ስድስት ሲደመር ሁለት ሲደመር የማይታወቀው ባዶ ቦታው ጠን በር ሲደመር አንድ ስንት? አሁን የእነኚህ ዲጂቶች ድምር ነው የሚለን አይደል? ደንቡ የሁሉም ዲጂቶች ድምር ለሶስት ያለ ቀሪ ይካፈላል ነው አይደል? ያዊት ተለዋዋጭ የሌላቸው ማለት ነው እነሱን ስንደምር ስንት ሆነ ዘጠኝ ስለዚህ ዘጠኝ ሲደምር ጣ ይሆናል ማለት ነው አሁን በጣ ቦታ ማን ቢገባ ነው በጣ ቦታ ማን ቢገባ ነው ይሄ ቁጥር ተደምሮ ለሶስት ያለ ቀር የሚካፈለው ነው ጨዋታው ስለዚህ ዜሮ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ እነኚህ ቁጥሮች እያስገባን እንሞክራለን ማለት ነው ለምሳሌ ከዜሮ ነው የምንጀምረው እዚህ ጋር ዜሮ ብናስገባ ዘጠኝና ዜሮ ዘጠኝ ነው። ስለዚህ ዘጠኝ ያለ ቀሪ ለሶስት ይከፈላል። አው ስለዚህ መልሱ እዚህ ጋር ምን ይሆናል ማለት ነው። የቁጥር ስብስብ ነው የሚሆነው። ዜሮ ይሆናል። አንድ አንድ ዜሮ መልስ ነው ማለት ነው። እዚህ ጋር ዜሮ ቢገባ ባዶ ቦታው ላይ ዜሮ ቢገባ ምን ይሆናል ማለት ነው። መልስ መሆን ይችላል። ሶስት ያለ ቀሪ ይከፈላል። ሌላው አንድን ትሞክራላችሁ። አንድ ስታስገቡ አስር ይሆናል። አይደል አስር ያለ ቀሪ ለሶስት ይካፈላል አይካፈልም። ኤክስ ነው። ሁለትን ታስገባላችሁ ሁለትን ታስገባላችሁ። ዘጠኝ ሲደመር ሁለት አስራ አንድ ነው አስራ አንድ ደግሞ ለሶስት ያለ ቀሪ ይካፈላል አይካፈልም። ከዛ ሶስትን ትሞክረ ሶስትን ትሞክራላችሁ ሶስት ዘጠኝ ሲደመር ሶስት አስራ ሁለት አስራ ሁለት ደግሞ ለስንት ይካፈላል? ለሶስት ያለ ቀሪ ይካፈላል አይደል። አስራ ሁለት ለሶስት ያለ ቀሪ ስለሚካፈል ማንን የሞከራችሁት? ስለዚህ ሶስት ነው በዚሁ አሁን ሶስትን እንቀጥላለን። እንደዚህ ያላችሁ ከሄዳችሁ እነማን ናቸው የሚሆኑት ማለት ነው፣ ሶስት ይሆናል ዜሮ ይሆናል ሶስት ይሆናል ስድስት ይሆናል ዘጠኝ ይሆናል ማለት ነው። ስለዚህ መልሱን ነማን ያካትታል ማለት ነው፣ ስድስት እና ዘጠኝ ይኸው በስብስብ መልክ ማስቀመጥ የምንችለው